በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ከትናንት አስቀድሞ የነበር ዛሬም ያለ ነገን አሳልፎ የሚኖር በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት ቅዱስ አባይሪ ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በጣም አዛገላ ሚዲያ የተለያዩ ኦርቶዶክሳዊ ትምህርቶችን እያስተላለፍንላችሁ ነበር። ነገር ግን ለተወሰኑ ወራት በአንድ በሌላ ምክንያት ከሚዲያው ትንሽ ራቅ ብለን ሰንብተን ነበር እና ዛሬ በድጋሚ ተገናኝተናን እንድንገናኝ የፈቀደልን ወለባሄር ቅዱስ ያድ በስሙ በድጋሚ የተመሰገነ ይሁን። እንግዲህ እንደሚታወቀው በዚህ ሚዲያ የተለያዩ ትምህርቶችን ስናስተላልፍ ቆይተናን ቀደም ባሉት ወራት ማለት ነው። ዛሬም እንደተለመደው አንድ ርዕሰ ጉዳይ ይዘን ወደ እናንተ መእተናን እርሱን ርዕሰ ጉዳይ እየተማማር ትንሽ እንቆያለን ማለት ነው። እንግዲህ ዛሬ የምንማማርበት የሚሆነው ስለ ተአምር ተአምርን በተመለከተ በቤተ ክርስቲያናችን ተአምር ምንድን ነው? ተአምርን ማን ያደርገዋል? ተአምር ለምን ይደረጋል? የሚለውን ነገር እንመለከታለን። የልዑለ ባሕርይ ቅዱስ እግዚአብሔር ረድኤቱና ቸርነቱ ከሁላችን ጋር ይሁን። ጠእታ ወደ ትምህርታችን ስንገባ እንግዲህ ተአምር ማለት አመረ አመለከተ ይላን የግዕዙ ግስ አመረ አመለከተ ምልክት አደረገ ምልክትን ገለጠ ምልክትን አሳየ የሚል ነው። ታምር ማለት ምልክት ማለት ነው። ምልክት ማለት ነው፣ አዲስ የተገኘ አዲስ የሆነ አዲስ ግኝት አዲስ ክንውን አዲስ ስራ ማለት ነው። ያልተለመደ እስካሁን ሆኖ የሚያውቅ ወደፊትም እንደ ጊዜ ግብሩ ሊሆን የሚችል ነገር ግን በተለምዶ የሰዎች ሰዎች የሰው ልጆች ሊያደርጉት የማይችል ማለትም ሰዎች ሁሌም ሲንቀሳቀሱ የሚያደርጓቸው ስራዎች አሉ። የተናውሯቸው አሉ። በአጥማቸው የሚያደርጉት ነገር አለ። በዕውቀታቸው በክህሎታቸው የሚያደርጉት ነገር አለ። ታምር ግን ከዚያ ባለፈ መልኩ እስካሁን ተደርጎ የማያወቅ እንግዲህም ሊደረግ የማይችል ነገር ግን በአንዳንድ ሰዎች እግዚአብሔር በገለጸላቸው ወይም በራሱ በእግዚአብሔር ወይም ደግሞ እግዚአብሔር ባደረባቸው ሰዎች ወይም ደግሞ በአጋንንት ሊደረግ የሚችል በአጭሩ ከተፈጥሮ ውጭ ሆነ ከተፈጥሮ ውጭ የሆነ ነው። ታምር ከተፈጥሮ ሕግ ውጭ፣ ከተፈጥሮ ስርዓት ውጭ፣ ሕገ ተፈጥሮ ከምታከናውነው ውጭ የሆነ ነገር እርሱ ታምር ይባላል። እንግዲህ ታምር እግዚአብሔር አምላክነቱን የሚገልጽበት ነው። ታምር እግዚአብሔር ቸርነቱን የሚገልጽበት ነው። ታምር እግዚአብሔር መሐሪነቱን የሚገልጽበት ነው። ፈጣሪነቱን፣ ሁሉን ቻይነቱን፣ ካህሊነቱን የሚገልጽበት እርሱ ታምር ይባላል። እንዲሁም እግዚአብሔር ራሱ ቁጣውን መዓቱን የሚገልጽበት መንገድም ተአምር ተብሎ ሊገለጽ ይችላል። እሱ እንመለከታለን ማለት ነው። ተአምር ማለት እነዚህ ናቸው። ከተፈጥሮ ውጭ የሆነ ከተፈጥሮ በላይ የሆነ የተፈጥሮ ተቃራኒ የሆነ እነዚህ ሁሉ ተአምር በመባል ይገለጻሉ ማለት ነው። የመጀመሪያው መልሳችን ይሄ ነው ለመጀመሪያው ጥያቄ። ጠቅላል አድርገን ስንገልጸው በሁለት አካላት ታምር ይደረጋል። አንደኛ በእግዚአብሔርና በእግዚአብሔር በሆኑ ሰዎች በእግዚአብሔርና የእግዚአብሔር ማደሪያ በሆኑ ሰዎች እግዚአብሔር ጸጋውን በሰጣቸው ሰዎች ታምር ሊደረግ ይችላል። እንዲሁ በሌላ አባባል ደግሞ በአጋንንትና የአጋንንት ማደሪያ በሆኑ ሰዎችም ታምር ሊደረግ ይችላል። ይህን እንዴት እንመለከተዋለን? እግዚአብሔር ሰዎችን ሊያስተምር ሲፈልግ እግዚአብሔር ሰዎችን ሊጠጣም ሲፈልግ እግዚአብሔር ሰዎችን ወደ እርሱ ሊያቀርብ ሲፈልግ ታምር ሊያደርግ ይችላል። እግዚአብሔር አምላካችን አምላክነቱን የሚገልጸው ታምር ነው። ታህሊነቱን ይገልጻል። ቸርነቱን ይገልጻል። መግቦቱን ይገልጻል። ስለዚህ መጀመሪያ እግዚአብሔር ራሱ ታምር ያደርጋል። ታምር ያደርጋል። ለምሳሌ ስንመለከት ይህን ዓለም መፍጠር ራሱ አንድ ትልቅ ተአምር ነው። ይህን ዓለም መፍጠር ትልቅ ታምር ነው። ይህን ዓለም የፈጠረ ደግሞ እግዚአብሔር ነው። ይህን የሰው ልጅ ሊያደርገው አይችልም። ቅዱሳን መላእክት ሊያደርጉት አይችልም። ወይም አጋንንትም ሊያደርጉት አይችልም። ይህን ዓለም መፍጠር ይህን ዓለም መፍጠር የቻለና የሚችል እግዚአብሔር ብቻ ነው። ይህ ራሱ ታምር ነው። ማለትም ሀያ ሁለት ፍጥረታት እንደተፈጠሩ በተለይም ደግሞ የሀያ ሁለት ፍጥረታት ምክንያት የሆኑ አራቱ ባህሪያት፣ አራቱ ባህሪያት የሚባሉት እሳት፣ ውሃ፣ ነፋስ፣ ማይ፣ መሬት እነዚህ ሁሉ አራቱ ባህሪያት የሚባሉት እነዚህ ናቸው። እነዚህ ከየት መጡ እንደተገኙ አናውቅም። ይህን የሚያውቅ ማነው? እግዚአብሔር ነው። ተኛ አይምሮ፣ ተኛ እውቀት፣ ተኛ ግንዛቤ፣ ተኛ ምርምር በላይ ናቸው እነዚህ። ስለዚህ እግዚአብሔር ይህን ዓለም ሀበ አልቦ ሀበቦ ማለትም ከምንት ወደ ምንት አምጥቶ ፈጥሮታል ከምንም ወደ ምንም ማለትም ካለመኖር ወደ መኖር አብጥቶ ፈጥሮታ። ስለዚህ ይህን ያደረገ እግዚአብሔር ነው። ይህ ሊሆን የሚችለው በእግዚአብሔር ብቻ ነው። ማንም ይህን ሊያደርገው አይችልም። ከዚያም አምላካችን ኢየሱስ እግዚአብሔር በብሉ ኪዳን የተለያዩ ታምራትን ሲያደርግ ነበረ። በአዲስ ኪዳንም እንደዚሁ ራሱ መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ እዚህ ዓለም ሲመላለስ ወንጌልን ሲያስተምር አንዱ አምላክነቱን ሲገልጽ የነበረው በተአምር ነው። ለምሳሌ የሞተ ማስነሳት እና አላዛርን የሞተ ማስነሳት እና አላዛርን የአራት ቀን ሞተ አራት ቀን ከሆነ በኋላ አላዛርን አስነስቶታን። ይህ ተአምር ነው። ምክንያቱም ይህን የሰው ልጅ ሊያደርገው አይችልም። ማንኛውም ሳይንሳዊ ፈላስፋ ወይም ምድራዊ ምሁራን ነን የሚሉ ሰዎች የሳይንስ ጠበብት ነን የሚሉ ሰዎች የሳይንስ ሊቃውንት ነን የሚሉ ሰዎች ይህ ሊያደርጉት አይችልም። አንድ ሰው ከሞተ በኋላ አራት ቀን ከሆነው በኋላ ሊያስነሱ አይችልም። እንዲሁ የዕለት በዕለቱ የሞተ ሰው ማስነሳት ይህ እግዚአብሔር ስራ ድንቅ ስራ ነው። ስለዚህ እነዚህ እነዚህ ሁሉ በባህር ላይ መራመድ አምስት እንጀራ ሁለት ዓሳ አበርክቶ አምስት ሺህ ህዝብን መመገብ እንዲሁ ደግሞ የተረፈው መጀመሪያ ተጠረበው ይበልጥ ሆኖ መትረፍ እንድተርፍ ማድረግ ይህ ሁሉ የእግዚአብሔር ስራ ነው፣ እግዚአብሔር የሚያደርገው ነገር ነው። ከዚያ ሁለተኛ ደግሞ ታምር ሊያደርጉ የሚችሉት እግዚአብሔር ያደረባቸው ሰዎች፣ እግዚአብሔር ጸጋውን የሰጣቸው ሰዎች፣ እግዚአብሔር የባህል የሆነውን ታህሊነቱን ሁሉን ቻይነቱን ሁሉን አድራጊነቱን የሰጣቸው ሰዎች ሙት ሊያስነሱ ይችላሉ ደዌ ሊፈውሱ ይችላሉ። ባህር ሊከፍሉ ይችላሉ። ባህር ሊከፍሉ ይችላሉ። ሊያድኑ ይችላሉ። ሊገሉ ይችላሉ። ይህን ስንመለከት በብሉ ኪዳን እነ ሙሴን ስንመለከት እነ ሙሴ የሰው ልጅ ሊያደርገው የማይችለውን በደመና ይዳርዱ ነበረ። ደመናን ይጠቅሱ ያዙ ነበረ። ባህር በበትር ይከፍሉ ነበረ። ይሄ እነ ሙሴ ከእግዚአብሔር በተሰጣቸው ጸጋ ከእግዚአብሔር በተሰጣቸው ኃይል ያደረጉት ስራ ነው። ስለዚህ የእግዚአብሔር የሆኑ ሰዎች ለምሳሌ እነ እያሱንም እንመለከታለን። እያሱ ፀሐይዋ ባለችበት እንድትቆም አድርጓል። ብሉይ ኪዳን ማለትም መጽሐፈ እያሱ ምዕራፍ 10 ቁጥር 13 ላይ ስንመለከት እያሱ ፀሐይዋን በጀባኦን እንድትቆም አደረጃት። ይህ ማን ከእያሱ አስቀድሞ ከእያሱ በኋላም ማንም አላደረገውም። ይህን ነገር ግን እግዚአብሔር የፈቀደለት ሰው ይህን ያደርገዋል። እያሱ እግዚአብሔር ፈቅዶለት እግዚአብሔር ኃይሉን ብርታቱን፣ ጸጋውን ሰጥቶት ስነ ፍጥረትን የማዘዝ ስልጣን ሰጥቶት ለእያሱ እያሱ ፀሐይን አዟል። ሙሴ ባሕሩን እንደከፈለው ማለት ነው። ሌላዎቹም አባቶቻችን እንደዚሁ እነ ኤልሳዕ ሙት አስነስተዋል። ሁለት ምውት አንደኛውም በህይወት አስጀሳለ አንደኛውም ከሞተ በኋላ እነ ኤልያስ እንደዚሁ ምውት አስነስተዋል የሞት አስነስተዋል ሰባት ጊዜ ጸለዩ። በሰባተኛ የሞተ ህፃን ብርድ ያለላቸው። ስለዚህ እግዚአብሔር ያደረባቸው ሰዎች። ከዚያም ወደ አዲስ ኪዳን ስንመጣ እነ ጳውሎስ እነ ጴጥሮስ የሞተ ያስነሱ ነበር። የታመመ የፈውሱ ነበረ። ይህ ታምር ነው። ምክንያቱም እንዳውም ይገርማቸዋል። ቅዱስ ጳውሎስ ራሱ ታማሚ ነበረ። ራሱ ያመው ነበረ ተውበኒ መላተ ሰይጣን ሰይጣን ዘይደጉጸኒ ሰኮናዬ ራስ ራሴን እያለ እንዳልኩራራ፣ እንዳልተብት፣ እንዳልኮራ፣ እንዳልተብት ራሴን እየጎሰመ በትህትና እንድኖር የሚያደርገኝ ደዌ ስጋ ተሰጠኝ ብሎ ራሱ ተናግሯል። ስለዚህ ቅዱስ ጳውሎስ ራሱ ታማሚሳለ ራሱ በሽታ ውስጥ የሚኖር ሰው ሳለ ነገር ግን የታመሙትን ይፈጉዝ ነበር። እንዲያውም ቅዱስ ጳውሎስ በልብሱ ዘርፍ ሁሉ የልብሱ ጫፍ የነካቸው ሰዎች ሁሉ ይፈወሱ እንደነበረ በግብረ ሐዋርያት ምዕራፍ 19 ላይ ተጽፏል፣ ቁጥር 12 ላይ። ስለዚህ የሆነው ለምንድነው? እግዚአብሔር ጸጋውን ሰጥቷቸው፣ እግዚአብሔር አድሮባቸው። ቅዱስ ጳውሎስ እኔ ከዚህ ዓለም የሞቱ ነኝ፣ እኔ በዚህ ዓለም እንዳለሁ ራሴን አልቆጥርም በእኔ የሚኖረው እግዚአብሔር ኢየሱስ ክርስቶስ ነው ብሎ ራሱ መስትሯል። በእኔ አድሮ ስራ የሚሰራ ራሱ ኢየሱስ ክርስቶስ ነው ብሎ መስትሯል። ስለዚህ ቅዱስ ጳውሎስ የእግዚአብሔር ማደሪያ ሆኖ የእግዚአብሔር ቅድ ማስፈጸሚያ ነበረ ማለት ነው። ቅዱስ ጳውሎስ አንተ ካአሁን በኋላ ፀሐይን ማየት አትችልም፣ እውር ትሆናለህ። የእግዚአብሔር እጅ በአንተ ላይ ተጣጥቷል፣ የእግዚአብሔር ስልጣን በአንተ ላይ ነው ብሎ ባዘዘ በተናገረ ጊዜ ማየት የሚችለው ሰው አይነ ስውር እንደሆነ በግብረ ሐዋርያት ምዕራፍ 13 ላይ ተጽፎ እናገኛለን። ማየት የሚችለው ማየት የማይችለው ደግሞ እንዳይሆኗል። ይህን የሰው ልጅ ማድረግ አይችልም። እግዚአብሔር ያደረባቸው፣ እግዚአብሔር ጸጋውን የሰጣቸው፣ እግዚአብሔር ስልጣኑን የሰጣቸው ይህን ማድረግ ይችላሉ ሌላዎቹም ብዙዎቹ አጋንንትን ያስወጡ ነበረ። ብዙዎቹ ልምሾ ሆኖ የተወለደውን ድኖ ረትቶ ቀንቶ እንዲሄድ ያደርጉ ነበረ። ራሱ አምላካችን ኢየሱስ ክርስቶስ በእኔ የሚያምኑትን ሁሉ ይችታምር ተከትላቸው ትሄዳለች ብሎ ራሱ መስክሮላቸዋል። በእኔ የሚያምኑትን ብሎ በቅዱስ ወንጌሉ የማርቆስ ወንጌል ምዕራፍ 16 ላይ የተናገረው ነገር ነው። ስለዚህ በኢየሱስ ክርስቶስ የባህሪ አምላክነት የሚያምኑት ሁሉ በኢየሱስ ክርስቶስ የኢየሱስ ክርስቶስን ፈቃድ የሚፈጽሙትን ሁሉ የእግዚአብሔር ታምር ይከተላቸዋል። ማለትም እግዚአብሔር ስልጣኑን ጸጋውን ይሰጣቸውና እንደ ርሱ ታምር ማድረግ እንደ ርሱ አዲስ ስራ መስራት ከተፈጥሮ ውጭ ከተፈጥሮ ተቃራኒ የሆነ ስራ ሲሰሩ እንመለከታቸዋለን። ለዚያም እኮ ነው ቅዱሳን ሂዱ፣ አስተምሩ፣ አጋንንትን ሁሉ አውጡ፣ የሞተ አስነሱ፣ ድውይ ፈውሱ ብሎ ሲልታቸው በወንጌሉ ላይ ምዕራፍ የማቴዎስ ወንጌል ምዕራፍ አስር ላይ እንመለከታለን። ስለዚህ እግዚአብሔር ያደረባቸው ቅዱሳን ሁሉ ታምር ይሰራሉ፣ ደመና ጠቅሰው ይጓዛሉ፣ ነበልባል ያበርዳሉ፣ አንበሳ ያሰግዳሉ። አራዊት እንስሳት ጋር ተላምደው መኖር ይችላሉ አራዊቱን እንስሳቱን ሁሉ እንዲያገለግሏቸው ያደርጋሉ ያዟቸዋል ይህ ሁሉ የሚሆነው የእግዚአብሔር ጸጋ የእግዚአብሔር ቸርነት ሲሰጣቸው ነው የእግዚአብሔር ሀይል ሲሰጣቸው ነው ስለዚህ እግዚአብሔር ታምር ያደርጋል እንዲሁ የእግዚአብሔር የሆኑ ቅዱሳን አባቶች ቅዱሳት እናቶችና ቅዱሳን መለይት ሁሉ ታምር ያደርጋሉ በምን ከእግዚአብሔር በተሰጣቸው ስልጣን ይህን በደንብ ማስተዋል ይገባል ምእመናን ሌላው ደግሞ ሁለተኛ በዚህ ርዕሰ ጉዳይ ውስጥ የምናየው ሌላኛው አካል ተአምር ሊያደርግ የሚችለው ሰይጣን እና የሰይጣን ሰዎች የሆኑ የሰይጣን ማደሪያ የሆኑ ሰዎች ሁሉ ታምር ሊያደርጉ ይችላሉ። ምክንያቱም ምልክት ነው፣ ምልክት ነው። ሰይጣን ምልክት ያደርጋል። የሞተ ሊያስነሳ ይችላል። ሌላም ሌላም ስራ ሊያደርግ ይችላል። ነገር ግን ወኩላ መንፈስ ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ ምዕራፍ አራት ላይ በአንደኛ መልእክቱ ምዕራፍ አራት ከቁጥር አንድ ጀምሮ ስንመለከተው ኢየሱስ ክርስቶስ የባህሪ አምላክ እንደሆነ የምታምን መንፈስ እርሷ እውነተኛ መንፈስ ናት። ኢየሱስ ክርስቶስ የባህሪ አምላክ እንደሆነች የማታምን መንፈስ እርሷ ግን ሐሰተኛ መንፈስ ናት ብሏል። የሰው ልጅ ምልክት ከመንፈስ ቅዱስም ሊሆን ይችላል፣ ከሰይጣንም ሊሆን ይችላል። ነገር ግን ያ ምልክት ምን አይነት ነው ብሎ ያን ምልክት መመርመር መፈተሽ ያስፈልጋል። ያን ምልክት ማስተዋል ያስፈልጋል። በዘመናችን ብዙ ምልክት የሚያደርጉ ሰዎች አሉ። ወደፊትም ይህ ዓለም ሊያልፍና ሊጠፋ በሚቀርብበት ጊዜ ብዙ በዚህ ዓለም ምልክትን የሚያደርጉ አካላት ሊመጡ ሊከሰቱ ሊገለጡ ይችላሉ። ምሳሌ እና ሐሳዌ መሲህ ጸሐይን በቀኝ እጁ ይዞ እንደሚመጣ መጽሐፍ ቅዱስ ይነግረናል። የእርሱ ፊት አውራሪዎች የሆኑ ሁሉ የተለያዩ ምልክቶችን እያሳዩ ይመጣሉ። ስለ እነሱም ያ ምልክት የሚያደርጉበት ያ ጭንቅና መከራ የሚሆንበት ዘመን ጊዜ ስለተመረጡት ጥቂት ይሆናል እንጂ የተመረጡትንም ባሳቷቸው ነበር ብሎ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ስለዚህ ሰይጣን እራሱ ምልክት ሊያደርግ ይችላል። እኛ ግን የሰይጣንን ምልክት አለመከተል አለማመን፣ አለመቀበል ከሰይጣን እንደሆነ አምነን መሸሽና መራቅ ወደ እውነተኛ ወደ እግዚአብሔር መቅረብ፣ ወደ እውነተኛ ወደ ቅዱሳን መቅረብ ነው የሚገባ። በሐዋርያት ሥራ በትርጓሜው ላይ እንደተገለጸው በሐዋርያት ሥራ ምዕራፍ ስምንት ላይ ሲሞን የሚባል መሰሪ እንደነበረ ተጽፎ ተመዝግቦ እናገኛለን። ያ ሲሞን የሚባለው መሰሪ ሲሞን የሚባለው መሰሪ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ወልደ ነጎድጓድ ታምራ ሲያደርጉ፣ እነ ቅዱስ እስጢፋኖስ ሌላዎችን ታምራ ሲያደርጉ ተመለከተና እኔም እንደናንተ ታምራ ደርግ ዘንድ መንፈስ ቅዱስን ትሰጡ ዘንድ ብር ልስጣችሁ አላቸው። እነሱ ደግሞ ቅዱስ ጴጥሮስ ወርቅከ ወብሩርከ ለይኩንከ ለሕርትምና አንተ በእግዚአብሔር ጸጋ የእግዚአብሔርን ኃይል መንፈስ ቅዱስን በብር ልትገዛው በወርቅ በሚጠፋ በሚያልፍ ገንዘብ ልትገዛው ትወዳለህ? ወርቅና ገንዘብ ለጉስቁልና ለጥፋት ይሁን ከወርቅ ከገንዘብ ጋር ጥፋ ብሎ ረገመው። እዚያን ጊዜ ሲሞን መሰሪ ብዙ ታምራትን አደረገ። በሐዋርያ ፊት ብዙ ታምራትን አደረገ። በሬ የሞተውን በሬ በሬውን ይዞት መጣ። ቅዱስ ጴጥሮስ በሬውን ለሁለት ተረተረው። ከዚያ በኋላ ያኛው ሰውዬ ደግሞ የተለየ ታምራ አደረገ። ሲሞን መሰሪ እየተባለው ጠንቋዩ ማለት ነው። ከዚያ ቅዱስ ጴጥሮስ ሲሞን መሰሪ በሬውን የበሬውን ስጋ ከሁለት መዝኖ ስለነበረ ቅዱስ ሲሞን መሰሪ የበሬውን ስጋ የሞተውን በሬ ከሁለት መዝኖ ስለነበረ ስጋውን ቅዱስ ጴጥሮስ ደግሞ በሬውን እንዲነሳ አደረገ። ያ ሲሆን ግን ህዝቡ ሁሉ አንድ ጊዜ ወደ ስምዖን አንድ ጊዜ ወደ ቅዱስ ጴጥሮስ ሲሉ ነበረ። እንደዚህ አይገባም። በእግዚአብሔር ማመን በቅዱሳን ትምህርት ማመን ነው የሚገባ እንጂ ምልክትን እያዩ ወደዚያ ወደዚህ ማለት አይገባም። ምክንያቱም ራሱ ሰይጣን ምልክት ያደርጋል። የሰይጣን የሆኑ ሰዎች ሁሉ ምልክት ያደርጋሉ። ስለዚህ ወደዚያ ወደዚህ መዋለል መጠራጠር አይገባም። እኛ ግን ቅዱስ ዮሐንስ ወልደንጓር ዋ እንደነገረ የእግዚአብሔር መንፈስ የሆነ የእግዚአብሔር ያደረገው ምልክት ከሆነ ወደ እግዚአብሔር ያቀርበናል ያናምነን መሄድ ያንመተተን የሰይጣን የሆነውን መራቅና መተው እሱ ይገባል። ከዚያም ይህ ብቻ አይደለም። ሲሞን መሰሪ አረኩ ብሎ አጋንንትን ሰብስቦ አጋንንት ተሸትመው ወደ ሰማይ እንዳወጡ ታደረገ። ከዚያ ቅዱስ ጴጥሮስ ቢባርተው አጋንንት ትተውት እንደ ጢስተን ነው እንደ ቢያበድ ነው ሲጠፉ፣ ሲሞን መሰሪ ተንኮታኩቶ ወደቀ እና ሞተ። አያችሁ፣ የአጋንንት ምታት፣ የአጋንንት ምልክት፣ የአጋንንት ሀሳዊ ምልክት መጨረሻው፣ ሞት መጨረሻው ጥፋት ነው የሚሆነው። ከዚያ መራቅ ያስፈልጋል። እንደ አጠቃላይ በእግዚአብሔር የሚሆኑ ምልክቶች ሰዎችን ለማዳን፣ በሰይጣን የሚሆኑ ምልክቶች ደግሞ ሰዎችን ወደ ጥፋትና ወደ ሞት የሚወስዱ ናቸው። ስለዚህ ክርስቲያኖች በምልክት ሳይወሰኑ በምልክት ሳይገደቡ የእግዚአብሔርን ቃል አምነው በእውነት መንገድ መጓዝ ይገባቸዋል ማለት ነው። ምልክት ለአራት ነገሮች ሊደረግ ይችላል። ማለትም ለአምስት ነገሮች ለአምስት ነገሮች ምልክት ይደረጋሉ። አንደኛ ምልክት የሚደረግበት ታምር የሚደረግበት ድንቅ ነገር የሚደረግበት ምክንያት ያመኑት እንዲጸኑ ነው። ያመኑት እንዲጸኑ ያመኑ ክርስቲያኖች በአንድንም በሌላ መልኩ ቢጠራጠሩ፣ መከራ ወስዶባቸው ተጨንቀው፣ ወይም ተርበው ተጠምተው ዘመን ሀገር ዘመን ይቻለም የምትወልደው ችግር አስጨንቃቸው መከራ ቢመጣባቸውና እዚያን ጊዜ ሊጠራጠሩ ቢችሉ ቢጠራጠሩ ታምር በማድረግ እግዚአብሔር ሃይማኖታቸው እንዲጸና በእምነታቸው እንዲጸኑ በመልካም ስራ እንዲፀኑና በመልካም ስራ እንዲኖሩ እስከመጨረሻቸው ምልክት ሊሆንላቸው ታምር ሊደረግላቸው ይችላል። ለምሳሌ አምላካችን ራሱ እግዚአብሔር ኢየሱስ ክርስቶስ በዚህ ዓለም ወንጌልን ሲያስተምር ሰዎች በተራቡ ጊዜ እርሱን እየተከተሉ ተራቡ፣ እርሱን እየተከተሉ ተጠሙ። ያን ጊዜ አምስት እንጀራ አበርክቶ አበላቸው፣ መገባቸው። እነዚህ ሰዎች እኛ ነቢይ ይመስሎን ነበረ፣ ይህን ያህል አበርክቶ የሚመግበን ከሆነማ እግዚአብሔር ነው፣ ተሷ እንለይም ብለው እምነታቸውን እንዲጸና የሆነበት መንገድ እንመለከታለን። ሌላው ደግሞ ታምር የሚሆንበት ምክንያት ያላመኑት እንዳምኑ ሁለተኛ ያላመኑ ሰዎች እንዳምኑ ምልክት ደረጃን ታምር ይሰራል። ይህንም ስንመለከት ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በጠራናዊ አደባባይ በቅዱስ መስቀል ተሰቅሎ ሳለ መድኃኒታችን ኢየሱስ ክርስቶስ በቀኝና በግራው በቀኝና በግራ የተሰቀሉ ሁለት ሽፍታዎች ነበሩ። ከነሱ አንዱ ሰባት ታምራት ሲሆኑ በዓለም ላይ ፀሐይ ሲጨልም ጨረጣ ደም ሲሆን ከዋክብት ሲረግፉ መቃብራት ሲከፈቱ ሙታን ሲነሱ ድንጋዮች ሲሰነጣጠቁ እንዲሁ የቤተ መቅደሱ መጋረጃ ከሁለት ሲከፈል ተመልክቶ እነዚህ ሰባት ተአምራት አይቶ አምኗል። ያላመኑት እንዲድኑ እንዲሁ ቅዱስ ጳውሎስ ራሱ አሳዳጅ ነበረ ክርስቲያን ከመሆን ወፊት ምርጥ ዕቃ ከመባሉ በፊት አሳዳጅ ነበረ የብሉይ ኪዳንን እድ እየጠበቀ የሐዲስ ኪዳንን በሐዲስ ኪዳን ያሉ ክርስቲያኖችን ያሳድድ ከዋሉበት አላሳድድ ታደሩበት አላውል እያለ የነበረ ሰው ነው። ስለዚህ እሱ ራሱ አምላካችን ኢየሱስ ክርስቶስ ታምራ ሳየውና ዓይኑ እንድጠፋ ሆነና ዓይኑ ጠፋ። ትልቅ የመብረቅ ድምፅ ሰማ። ከዚህም በኋላ ክርስቲያን ሆነና ምርጥ ዕቃ ሆነ ኢየሱስ ክርስቶስን የሚያገለግለው እስከ በላይ ሄዶ ወንጀልን የሚያስተምር ታላቅ ሐዋርያ ምርጥቃ ብራን አለም ለመባል በቃ ማለት ነው። እነ ቆርኔሊዮስ ንም ስድመለከተ ሐዋርያ ስራ መራፍ 10 ላይ ይጾም ይጻል ነበረ ቆርኔሌዎስ። ከዚያ ይዚያብየር መላክ ጻሎት ምጽዋት ተሰምቶላም ብሎ ተጀለጸለት አንድ መላክ ለአንድ ግለሰብ መገለጽ እየታምር ነው። ተገለጸለት፣ ነገረው። ያን ጊዜ ወደ እምነት መጣ ማለት ነው። ቆርኔሌዎስ አመነ፣ ተጠመቀ፣ ቅዱስ ጴጥሮስ አጠመቀው። ይህ ያላመኑት እንዳምኑ ታምር ይደረጋል ማለት እነዚህ ናቸው ማስረጃዎቻችን ማለት ነው። ሌላው ደግሞ ሰይጣን የእግዚአብሔር አምላክነቱን ክብሩን እንዳውቅ ሰይጣን የእግዚአብሔር አምላክነቱን ክብሩን እንዳውቅ ታምር ይደረጋል። ለምሳሌ ሰይጣን ራሱ አምላካችን ኢየሱስ ክርስቶስን ይፈታተነው ነበር። ሲፈታተነው ነገር ግን በመስጠል ላይ ተሰጥሎ በነበረበት ጊዜ ነፍሱን እንደ ማንኛውም መሮጮ ሲነው በመስጠል የተሰቀለ እኮ ተርታ ሰው ቢሆን ነው ብሎ ነፍሱን ከስጋው ሊለይ ዳብሎስ የጌታችን ኢየሱስ ክርስቶስን ነፍሱን ከስጋው ሊለይ ቀረብ ሲል በነፋስ አውታር በእሳት ላንጅር ወጥሮ አሰቃየው። እንዲሁ ሰባቱ ታምራት ሲሆኑ ተመለከተ ራሱ ሰይጣን ያን ጊዜ በእኔ ስጋ በእኔ ስልጣን ተይዞ የነበረን ስጋ ለብሶ እኔን ተማሪ አዋረደኝ፣ እንቻለን እና ዝቅ ያደረገኝ ይህ ማን ነው እያለ ጮሆ ማለት ነው። ያለ ኃጢአት የሞተ ይህ ማን ነው? ነፍሳትን ሁሉ ወደ ሰማይ የሚያወጣ ወደ ክብር የሚወስድ ይህ ማን ነው? እያለ ጮሆ ማለት ነው። ይህም ሰይጣን አምላክን የእግዚአብሔርን አምላክነት እንዲያውቅ ተአምር ይደረጋል። ሌላው ያመኑ ሰዎች እምነታቸውን እንዲገለጽላቸው ያመኑ ሰዎች እምነታቸውን ለመግለጥ ታምር ይደረጋል ማለት ነው። ሌላው ደግሞ እግዚአብሔር የወዳጆቹን ክብር ለመግለጽ ራሱ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የወዳጆቹን ክብር ለመግለጽ ታምር ያደርግላቸዋል ማለት ነው። ለምሳሌ እስጢፋኖስን በሚወግሩት ጊዜ እግዚአብሔር ራሱ ገልጾለታል። አንሰ ርኢኩ ወልድ ነብር በየማኑ እኔ ወልድ በአብ ቀኝ ተቀምጦ ተመለከቱ ብሎ ምስጢረ ሥላሴን አይቶ አንኳን እየታምር ይህ ታምር ነው። ምክንያቱም ማን ምስጢረ ሥላሴን በአይኑ መለከት የሚችል የለምና፣ በዚህ ጊዜ የቅዱስ እስጢፋኖስ ደግነት የቅዱስ እስጢፋኖስ ትምህርት ተገልጿል ማለት ነው። ሌላም ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ሲገቡ አንድ ከእናቱ ማይፀልም ሆኖ የተወለደ ሰው ነበረ በመንገዱ በጎዳናው ሲያልፍ ወደ ቤተ መቅደሱ ሲገቡ፣ እባታችሁ ብር ወርቅ ስጡኝ ሽርፍራፊ ሳንቲም ስጡኝ አላቸው። ቅዱስ ጴጥሮስ ወርቅ ብር የለንም፣ ነገር ግን ያለኝ ልስጥህ። በኢየሱስ ክርስቶስ ስም ተነስና ሂድ አለው። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስቱ። ያ ልምሾ ሆኖ ለዘመናት የኖረ ወጣት ወደ ቤተ መቅደሱ እያዘመረ እያሸበሸበ እያመሰገነ እግዚአብሔር ገባ ይለና ስለዚህ ቅዱሳስ አምላካችን እግዚአብሔር የቅዱሳንን ክብር ለመግለጽ ታምር በእነሱ ላይ አድርጎ በእነሱ ላይ አድሮ ያደርጋል። ራሱም ራሱ ታምር ያደርጋል። ነገር ግን የቅዱሳንን ክብር ለመግለጽ ያመኑ ሰዎች እምነታቸውን እንዲጸና፣ ሰይጣን አምላክነቱን እንዳውቅ በየወንጀሉ ስንመለከት ወንጀሉ በመላ ብዙ ታምር ነው። የሞተ ሲያስነሳ እናያለን። ባሕር ሲከፍል እናያለን። በባሕር ላይ ሲራመድ እናያለን። ህብስት አበርክቶ ሲመግብ እናያለን። ስለዚህ ተአምር አምላካችን ኢየሱስ ክርስቶስ የቅዱሳንን ክብር ለመግለጽ ያመኑ ሰዎች እምነታቸውን እንዲጸና፣ ሰይጣን አምላክነቱን እንዲረዳና እንዲረዳ እንዲሁ ያላመኑ ሰዎች እንዳምኑ፣ ያልጸኑ ሰዎች እንዲጸኑ፣ በመጠራጠር ያሉ ሰዎች እምነታቸው የጸና እንዲሆን ተአምር እግዚአብሔር ያደርጋል። እዚ ላይ በደንብ መረዳትና መመልከት ያለብን ታምር የክርስትና መስፈርት አይደለም፣ የክርስትና መለኪያ አይደለም። ምዕመናን ማወቅ ያለባችሁ እግዚአብሔር እንዲሁ ታምር የሚያደርግበት ጊዜ ይኖራል፣ ሊያደርግም ይችላል። እኛ ያ መስፈርታችን አይደለም። አምላካችን ኢየሱስ ክርስቶስ ታምር አሳየን፣ ታምር አሳየን እያሉ ሲጠይቁት ለነበሩት አይሁድ እናንተ አመንዝራ ክፉ ትውልድ ሁሌ ምልክት እንትሻለች ብሎ ነው የዘለፋቸው። ማቴዎስ ወንጌል ምዕራፍ 16 ቁጥር አንድ ላይ ጀምሮ መመልከት ትችላላችሁ። እውነት እውነት እላችኋለሁ በዓለም ላይ ብዙ ምልክት ሆነላችኋል፣ እነዚያ ማመን አለባችሁ፣ ከእነዚያ ምልክት ውጭ ሌላ ምልክት አይሆንላችሁም ብሏል። በተለይ የዓለም መጨረሻ እየጠረበ ሲሄድ የሚሆኑ ምልክቶች ከእግዚአብሔር ሳይሆን ከሰይጣን የሚሆን ናቸውና እኛ ክርስቲያኖች በምልክት ሃይማኖታችን ሊጸና የሃይማኖታችን መስፈርት ምልክት አይደለም ወይም ታምር አይደለምና፣ እግዚአብሔር ወልድ ራሱ መጥቶ ሰው ሆኖ ቅዱስ ወንጌሉን አስተምሮና በወንጌሉ ጣር ጸንተን መኖር አለብን። ስለዚህ ታምር ማለት ይሄ ነው። ነገር ግን ከዚህም ብዙ መተንተን የሚችል ብዙ ሊነገርለት የሚችል ነው። ነገር ግን ከሰዓታችን አንጻር በዚህ ተመልክተነዋል ማለት ነው። እያስተማረን የመቻለ ለኦለባይሪ ቅዱስ ያድ ስሙ የተመሰገነ ይቆየን።